አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የወሎ ጊራና ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት የሰሞኑን የጅብሰም ዋጋ ነው ማለት ነው። ሮማናት ጅብሰም እና ናይል ጅብሰም ኪሎውን እና እንደዚሁም ደግሞ ያለውን የዋጋ ልዩነት እንሻአላህ የማብራራላችሁ ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ወሎ ጊራና ቲዮብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሸር በማድረግ ወሎ ጊራና ቲዮብን አበረታቱ። ላለኝ ቀጥታ ወደ ቪዲዮ እናልፋለን ማለት ነው። ላይክ ማድረጋችሁ እንዳዘነጉ ላይክ አድርጉ። ላይክ ስታደርጉ ለሌሎችም ተደራሽነት ይኖረዋል ማለት ነው። እንግዲህ እዚህ ጋር የምትመለከቱት ባለፈውን ቪዲዮ ሰርቼላችኋለሁ። ናይል ጅብሰም ይባላል ማለት ነው። በብዛት እንግዲህ ጊራና የተለመደው እሱ ነው። ይህ ደግሞ የምትመለከቱት ሮማናት ጅብሰም ይባላል ማለት ነው። ስለዚህ ሮማናት ጅብሰም እና የናይል ጅብሰም እንዴት ነው ልዩነትስ የሚለውን እንሻ አላህ የምነግራቸው ይሆናል ማለት ነው። እዚህ ጋር እንግዲህ የምትመለከቱት ሮማናት ጅብሰም ነው። ጊራና መጥቶ አያውቅም ዋጋው ወዴድ ስለሚል ማለት ነው። መርሳና፣ ዲሴ ወልዲያ እና ትልልቅ ከተሞች ነው የሚጠቀሙት። ዋጋው ትንሽ ወዴድ ይላል ከዚህኛው ማለት ነው። ይህኛው ናይሉ አንደኛ ኪሎም ማነስ ይላል፣ ሁለተኛ ዋጋውን ቀነስ ይላል። ለጊራና እንግዲህ ስናመጣ የነበረው ይህን ጅብሰም ነው ማለት ነው። ስለዚህ እዚህ ጋር የምትመለከቱት እንግዲህ ከሮማናቱ ጅብሰም ልጀምርና ኪሎ እንግዲህ ሀያ አምስት ኪሎ ነው የሚለው ሀያ አምስት ኪሎ አይሞላም። ሮና ማን ነው እና ናይል ጅብሰሙ ማለት ነው መዘን ነው ሀያ ሁለት ኪሎ ነው የሚለው ግን እነሱ የሚጽፉበት እዚህ ጋር የምትመለከቱት ሀያ አምስት ኪሎ ነው ማለት ነው 25 ኪሎ ሳይሆን 22 ኪሎ ነው የሚያዘጋጁት ማለት ነው። እኛም እንግዲህ እስከ ዛሬ 25 ኪሎ እያልን ነበር ምንይዘው ስለሚጽፉበት እዚህ ጋር እንደምታዩ ማለት ነገር ግን ሲመዘን 22 ኪሎ ነው የሆነው። ስለዚህ ወደ ዋጋው በኋላ እመለሳለሁ። እስኪ ደግሞ ሮማናት የሚለውን ነው። ሮማናት እንግዲህ እንደምታዩት አስተሻሸጉም ልክ እንደ ሲሚንቶ አስተሻሸግ ነው። 25 ኪሎ ነው የተጻፈበት ይህንም ሲከተመችኝ ያሳያችኋለሁ ጽሁፉን ማለት ነው ሁለቱም እንግዲህ ተመዝኗል ይሄኛውም ያንኛውም ማለት ነው ትክክለኛ እንግዲህ ሀያ አምስት ኪሎ የሞላው ሮማናቱ ነው ማለት ነው እንደምታዩት እዚህ ጋር ሀያ አምስት ኪሎ ግራም የሚል ጽሁፍ አለው እንዲሁ አውርጄም ባሳያችሁ ይሄኛው ትክክለኛ በቃ ሀያ አምስት ኪሎ ነው እንደምታዩት በጣም የሞላ ነው ትልቅም ነው ይችኛዋ ደግሞ እዚህ ጋር የምትመለከቷት ናይል ጅብሰም የሚባለው ማለት ነው እንደምታዩት ይህን እንግዲህ ሀያ አምስት ኪሎ ሳይሆን ሀያ ሁለት ኪሎ ነው ማለት ነው እንግዲህ ወደ ዋጋው ስመጣ ይህንኛው ናይል ጅብሰም የሚባለው ሶስት መቶ ሀያ ብር ነው እየተሸጠ የሚገኘው እስከዛሬም ያው አሁንም ማለት ነው ባለፈው ቪዲዮ እንደሰራሁላችሁ ማለት ነው። እዚህኛው ግን ሮማናት ጋር ስመጣ ይሄ የሚሸጠው አራት መቶ ብር ነው ማለት ነው። የሰማንያ ብር ልዩነት አለው ማለት ነው። እንዳልኳቸው ኪሎ ይሄኛው ሶስት ኪሎ ይበልጣል ማለት ነው። ሶስት ኪሎ ይበልጣል፣ ዋጋ ደግሞ የሰማንያ ብር ልዩነት አለው ማለት ነው። በጥራትም ደረጃ ከተማ ላይ ያሉ ሕንፃዎች በዚህ ነው የሚሰራው፣ በሮማናት እንዳልኳቸው ጊራና የማይመጣው እንግዲህ የአራት መቶ ብርና የሶስት መቶ ሀያ ብር ያለውን ልዩነት መካከል ላይ ሰማንያ ብር ልዩነት አለው ማለት ነው። ስለዚህ እስከ ዛሬ አምጥተነው አናውቅም። አሁን እንግዲህ አምጥተነዋል እየወሰዱትም የወሰዱትም ነው ማለት ነው። ያው ስለሚታወቅ ያው ከዋጋው ሁኔታ ያና ያው በጣም ውድ ስለሆነ አይመጥንም ምናምን እያሉ ነበር እስከ ዛሬ የማናመጣው። አሁን እንግዲህ መጥቷል ተለምዷልም በጥራትም ደረጃ አይገናኝም። በኪሎም ደረጃ አይገናኝም ናይሉ ጋ ማለት ነው። ስለዚህ የዚህ ዋጋ አንዱ ፍሬ አራት መቶ ብር ነው። የዚህኛው ደግሞ የናይል የሚለው ደግሞ ሶስት መቶ ሀያ ብር ነው ማለት ነው። ስለዚህ አሁን ያለው የጅብሰም ዋጋ አራት መቶ ብርና ሶስት መቶ ሀያ ብር ነው ማለት ነው። እዚህ ጋር ናይል ነው። ባለፈው አሳየውባችሁ ቦታ አለ ሌላ ቦታ መጋዘን ስላለኝ ማለት ነው እዚያ ጋር ሞልቷል። ናይሎ ማለት ነው። በፊት በብዛት ስላስገባ ነው። ይሄኛውን ደግሞ እስኪ እንሞክረው የሚለውን ማለት ነው። ጥራቱ ሳይሆን የሚሞከረው ያለው እንግዲህ፣ የዋጋ ልዩነት ስላለው የሰማንያ ብር ልዩነት ስላለው፣ ህብረተሰቡ ለምሳሌ ጥራቱንና እንደዚሁም ደግሞ ክብደቱን አይቶ ወስደዋል አይወስድም የሚለውን አምጥተናል። እየተሸጠ ነው ማለት ነው። ይሄ ሮማናቱ አንዱ ፍሬ አራት መቶ ብር ነው የሚሸጠው። ስለዚህ አሁን ያለው የጅብሰም ዋጋ ይህንን ይመስላል ማለት ነው። ወደ ሰጋቱራ ስመጣ ደግሞ ሰጋቱራ እንደምትመለከቱ እዚህ ጋር ሰጋቱራ አለ ማለት ነው። ሰጋቱራ እንግዲህ ከአሁን በፊትም በቪዲዮ ስለሰራው ሰጋቱራ ጅብሰሙ ጋር የሚቦካ ነው ማለት ነው። ይህ ለምሳሌ ይህ ጅብሰም ዝም ብሎ ከግድግዳ ላይ ቢቀባ ይሰነጣጠቃል ማለት ነው። ልክ ይህ ቤት ለምሳሌ በጭቃ ሲመረግ እንደምታዩት ጭድ ያለው አይደለም። ልክ ለጅብሰሙ ደግሞ ጭዱ ምንድን ነው? የሰጋ ቱራ ነው ማለት ነው። ስለዚህ ልክ ይሄ ቤት ሲመረግ በጭቃና በጭድን የተመረገው ቤቱ ደግሞ ሲሰራ ቻክ ሲሰራ ማለት ነው በጅብሰሙና በሰጋ ቱራው ነው የሚሰራው ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ሰጋ ቱራ ይህ ነው፣ የጣውላ ፍቅፋቂ ማለት ነው። እንግዲህ እዚህ አንዱ ዋጋ አራት መቶ ብር ነው የሚሸጠው ማለት ነው። በመቶ ኪሎ ነው የሚጠቀጠቀው የውስጡ ክብደቱ መቶ ኪሎ ይሞላል፣ ሳይሆን ኪሱ የመቶ ኪሎ ነው። በዛ ነው የሚጠቀጠቀው ኪሎ በጣም ቀላል ነው ማለት ነው። ስለዚህ የዚህ ያንዱ ዋጋ አራት መቶ ብር ነው ማለት ነው። ለምሳሌ ለቤታችሁ ሀያ ኪስ ያስፈልጋል ከተባለ በአራት መቶ ብር ነው የምታበዙት። ጅብሰሙም ለምሳሌ ከዚህ ጅብሰም ከፈለጋችሁ ሮማናት ከሚለው ሁለት መቶ ጅብሰም ከተባላችሁ በአራት መቶ ብር ነው የሚባዛው። አይ እኛ ሱ ዋጋ ቀነስ በሚያደርገው ኪሎውን ትንሽ ቢሆንም ካላች ደግሞ እዚህ ጋር ናይል በሚለው ደግሞ በ320 ብር ነው የምታበዙ። እዚህ ጋር ቢጫው የምትመለከቱት ባለፈው እንዳልኳችሁ ለቅርጻ ቅርጽ፣ ወይም ፍሬም የሚገጠምበት ነው። ይኛው ደግሞ አረንጓዴው እዛ ጋር የሚያየ ነው። ይህ ሮማናቱ ማለት ነው። ይሄ ለግርግዳ የሚሆነው ይሄ ለግርግዳ ብቻ ነው የሚሆነው። ይሄኛው ደግሞ ለቅርጻ ቅርጽ ብቻ ነው የሚሆነው። ስ ቢጫው ኪስ ማለት ነው። ስለዚህ እንግዲህ የሰሞኑ ብዙ ነገሮች እየጨመሩ ነው። እንሻላህ ቪዲዮ እሰራላችኋለሁ። የቀለም ዋጋ በጣም በጣም ነው እየጨመረው ማለት ነው። ማቴሪያሎች እየጨማመሩ ነው። ዶላር ጨመረ ነው የሚሉት እንግዲህ፣ ነገድ ሁላ ማማሃኛቸው እንግዲህ እኛ ስለማናውቀው። ስለዚህ ሰሞኑን በጣም በቃ እየጨመረ ስለሆነ ቤት ማሰራት የፈለጋችሁ ፈጠን ብላችሁ ቤታችሁን ያሰሩ። የሚስማርም ይጨምሯል። ጅብሰሙም እንደምታዩት ጭማሪ ላይ ነው። የግድግዳ ቀለሞች ጭማሪ ላይ ነው። ፕላስቲክ ኮርኒስ ጭማሪ ላይ ነው። በቃ በተለያዩ ነገሮች በተለይ ከውጭ ጥሬቃ ይገባል ተብሎ የሚታሰበው ነገር እነሱ እነሱ እቃቸው ዋጋው እየጨመረ ስለሆነ ቤታችሁን ማሰራት ከፈለጋችሁ ፈጠን ብላችሁ ቤታችሁን አሰሩ ማለት ነው። እንግዲህ በአሁን ያለው የጅብሰም ዋጋ እንደነገርኳቸው ነው ማለት ነው። ሮማናት ጅብሰም እንግዲህ ማሻላ በጣም ነው የሚያምረው ከውስጥ ጥራቱም ከውጭም ስታዩት ትክክለኛ ደግሞ ሀያ አምስት ኪሎ ነው ተመዝኗል። ያንኛውን መዝነነዋል፣ ይሄኛውን መዝነነዋል። ልዩነቱን እንግዲህ ነገርኳችሁ። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል ማለት ነው። ቪዲዮውን ከማብቃታችን በፊት ለወሎ ጊራናቴው በአዲስ ሲሆናችሁ ሰብስክራይብ፣ ላይክ እዚሁም ሼር በማድረግ ወሎ ጊራናቴው ብናበረታቱ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።